በእርግጠኝነት ልጅ እንድሆነ ይፈልጋለሁ፣ ምክንያቱም አፈቅረዋለሁ። ሰላም ሰላም ውድ የታዲት ተከታታዮች እንደምን አላችሁ? እንደ እግዚአብሔር ይመስገን በጣም ደህና ነኝ። ያው ባለፈው የተፈጠሩትን ታውቃላችሁ። ማለት እናንተ እንዳያችሁት ነው ግን ምርመራውን እንዳዩት ያ የተሳሳተ ይሁን በምን ደረጃ እንደመጣ ባላውቅም፣ ግን የተሳሳተ ነበረ። ያ ያየ ነው መለኪያ እኔ እርጉዝ ነኝ፣ ሲሪየስሊ እርጉዝ ነኝ። ምናልባት የሱን ሕይወት ልበጠብጥ እችላለሁ። ይሄን በማለቴ ግን ደግሞ እኔ አንደኛ ታዲሱን በጣም አፈቅራለሁ። አው ጀስት ቤስት ፍሬንድ ነበርን እንደ እህትና እንደ ነበር ነበር ምን ተያያየው ወይም ደሞ እሱ እንደ እህቱ ነበረ እኔ የሚያይ ግን እኔ በሳቱ ስሚስ ተቀይሮብኝ ነበር ወይም ደሞ አይደል እሱን ልክ እንደ ፍቅረኛ ወይም እንደ እንደሚያ ፈቅረኝ እና ጀስት እህት ነው እንደ እምነቱ በአላደል ይዞት መናገር እንዳልፈለገ ነበረ ብዬ የማስበው እና እኔ ታዲሱን እወዳለሁ። አሁንም ቢሆን ያው ፍቅረኛ እንዳለው አውቃለሁ ግን ደግሞ ያው ብቻ እንደዛ ነው። እና ደግሞ እኔ ዛሬ ሁሉንም ነገር ይዤ እመጥቻለሁ፣ ማረጋገጫ ይዤ እመጥቻለሁ። አዎ እርጉዝ ነኝ፣ ከታዲዮስ ነው ያረገዝኩት። አንደኛ ከታዲዮስ እኔ ልጅ እንድኖረኝ እፈልጋለሁ፣ በእርግጠኛነት ልጅ እንድኖረኝ እፈልጋለሁ፣ ምክንያቱም አፈቅረዋለሁ። መወደው ሰው ላይ ደግሞ አለ አይደል፣ ወነባን እናንተም ትረዱታላችሁ፣ እኔንም ቢሆን ትረዱኛላችሁ ብዬ ተስፋ አደርጋለሁ። እና ያው አሁን ለሁሉም እና አሳያቸዋለሁ ማለት ነው ማለት ለሰሙም ቢሆን ለሱም ቢሆን የላብራቶሪ ማረጋገጫ ይዤ ስለመጣሁ እሱን አሳየዋለሁ። ለሱም ለእሷም ደውዬ ቢሆን አሳያታለሁ። ቅድሚያ ግን ያው ለስመኝ ደውዬ ያለውን ሁኔታ አሳያታለሁኝ። ምክንያቱም ቢያንስ እሷ ልትረዳኝ ትችላለች፣ አንደኛ ሴት ናት። ያው ለምን እንደዚህ እየሆንኩም እንዳለው ሁለቱንም ደግሞ ፈልጌ እንዳላጣለው እና ልቤ ያዞኝ እንደሆነ በቃ አላድን። እኔ እንጃ። አንዲት ልበላችሁ፣ ለእኔም ሴሜቴ ግራ ገብቶኝ ነው ማለት አላውቅም የባለፈውን መመርመሪያቸው ወይ ይሁን ብቻ ይሁን ነገር ሆናል ወይም ደግሞ ትክክል አይደለም ብዬ ነው ያሰብኩት። ምክንያቱም እኔ ከዚህም በፊት ተመርመሬ እርጉዝ መሆነኝ ተነግሮኛል። ኦፍሳልም ቢሆን ተነግሮኛል። ቅዳሜ በራሴ መንገድም በቴስቱ አረጋግጬ ነበረ። እነሱ ጋር ሲሆን ለምን ተቀየረ? ፋይ የኔም ጥያቄ ነው አንደኛ ማለት ነው። ስለዚህ ያን ነገር ለማረጋገጥ ደግሞ እኔ ሄጅ ነበረ። ትናንትና የተፈጠረውን ቪዲዮ አይታችሁታል። እኔማ ይቼም ቢሆን በራስ ይደነግጣለሁ። ምክንያቱም እኔ ያየሁት ነገር ሌላ ሆኖ ሳገኘው በጣም ነበር የደነገጥኩት። እርጉዝ መሆኔ ከመስመስ ታየልኝ ታወቀ ታዲዮ ሳወቀልኝ ብዬ ሳስብና ስጣደፍ፣ እሱ ግን አለመሆኔ ነው እንግዲህ ያበሰለኝ ያኛው ነገር ስለዚህ እኔ አሁን ለማድረግ ያሰብኩትኝ አንደኛ ተመርምሬ እመጥቻለሁ፣ ስታል ሄጃለሁ። ስታልን ደግሞ ውጤቴን ሰጥተውኛል፣ ፖስታውን ይዣለሁኝ፣ የላብራቶሪን ውጤት ይዣለሁኝ። ስለዚህ ሁለቱንም አሳያቸዋለሁ ማለት ነው። አንደኛ ስሙን አሳያታለሁ፣ ልታስታርቀን ልታስማማን እየሞከረች የነበረች እሷ ነበረች፣ እሷን አሳያታለሁ። ሁለተኛ ደግሞ ታዱስንም ጠርተን እናሳየዋለን። ያው ከዚህ ሌላ ምንም አማራጭ ስለሌለኝ ነው። ሴት ልጅ ነኝ። አንደኛ ልጅ ማሳደግ ፈልግ ምናልባት ማስወርድ ማልፈልግ ነገር ማሳደግ ምፈልግ ነገር ቢሆን እንደኛ እኔ ሴት ነኝ፣ ተማሪም ነኝ ድጋሜ። ስለዚህ ልጄ ያለ አባት ሊያድግ ነው ማለት ነው፣ ወይም ደግሞ ልጄ ያለ እናት ያለ አባት ልታድግ ነው ወይ ልታድግ ነው። ስለዚህ ያው ፍላጎቴ እስካሁን ላስወርደው ላሳደገው እስካሁን ስላላወቅኩኝ ነው። ግን አለ አይደል ብቻ በሰዓት ቢያንስ ማወቅ አለበት ብዬሽ ተስፋ አደርጋለሁ ወይም ደግሞ አስባለሁ፣ እንደኔ ስለዚህ አሁን ሰሙሻ ጋር እንደውላትና እንጣራታለን።

አይ እንደእውነቱ እናንቺ የሚያገናኘን ጉዳይ ላይኖር ይችላል፣ ግን ማወቅ ያለብሽ ነገሮች ስላሉ መተሽ ባናገርሽ ደስ ይለኛል። አይ ባለፈው የጨረስን መሰለኝ፣ ምን እንደዛ ብለሽ ነበረ። ግን አሁን ስላስፈለግሽኝ ነው፣ ወይም ደግሞ ማወቅ ያለብሽ ነገር ስላለና እንድትረጂኝ እኮ እሱን እኮ ነው መተሽ። እኔ ላሳየሽ እና እንድታውቂ ልነግርሽ የፈለግኩት ማለት ነው። እሺ። ግን ብትመጪ ደስ ይላል። ቦታ ችግር የለውም። ደስ ሆነ። ትንሽ ቆየልኝ። የባለፈው ቦታ ላይ ነኝ። ብቻ ነኝ፣ እንዳትቀሪ ያው እንግዲህ እንዳያችሁት ነው ባለፈው እኔ የነበርኩ በተራይ ባቀራዩ ያልኩት። አሁን ደግሞ እሷ ናት ማለት ያው እንድታውቅ ስለፈለግኩኝና ማወቅ ስላለባት ነው። ምናልባት እሷ ልትረዳኝ ትችላለች። ይችላል ከዚህም በፊት እሷ እናደረገችው ሊሆን ይችላል ማለት የዛኔ እሷም ነበረችበት። ያ ሲረጋገጥ እዛ ላይ እሷም ነበረችበት። ስለዚህ ያ ነገር እንደነበረችበት አሁንም እኔ ላይ የግድ መኖር አለባት ብዬ ስላመንኩኝ ደወልኩላት።

ብቻ በምን አይነት ሜቲድ የውሸት እንደዚህ አይነት ነገር ይዘው እንደመጡ ምንም ሊገባኝ አልቻለም። ማማል ለማሳመን ይሁን ምን ይሁን አላውቅም። እንዴት ሪል የሆነ ነገር ሊቀየር አይችልም ማለት እንዴ? አዎ ተከፍቶ ነው የወጣው፣ እርግጥ ነው ግን የውሸት ሊሆን ይችላል። የውሸት ነው ሲጀምር ማለት ነው። ምክንያቱም እኔ ሆስፒታል ሄጄ ያለ ነገር አረጋግጫለሁ፣ አይቻለሁ። በአይኔ ልጄን በሆዳቸው አለ። ስለዚህ እንዴት ያ ነገር ላይኖር ይችላል? ወይስ እነ ዶክተሮቹ ጋር ሌላ እና እሱ ጋር ሌላ ነው። አልገባኝም። እንግዲህ እሷ ስትመጣ ይሄን ነገር ታብራራልኛለች ብዬ ተስፋ አደርጋለሁ። ምክንያቱም እኔ እርጉዝ መሆን የሚያብራራልኝ ማስረጃ ይዤ መጥቼ እሷ ደግሞ የውሸት እና አሄን ነበር። ለዛ ነው ሰላም ልፈልግሽ በሰላም ነው በባለፈው ጉዳይ እንድናወራ ብዬ ነበረ። ማለት የባለፈው ጉዳይ እኮ ያለቀ ነገር ያለቀ ነገር ነው። ግን እኔ ያንን ቴስቱን ቴስቱን ያመጣችሁት የሚለው ጥያቄ ከጭንቅላት ሊወጣልኝ አልቻለም። ማለት ምክንያቱም እኔ በራሴ መንገድ ሄጅ ሆስፒታል ስላረጋገጥኩት ነው። እንዴ እኛ እኮ እያየሁሽ ነው እና ሰደ ምን አይነት ነገር ተፈጥሮ ነው እናንተ ጋር ያለው? ሌላ ኦስታ ሌላ ነገር ሌላ ሊሆን የሚችለው ምናልባት የውጤት ስህተት ምናምን ሊሆን ይችላል። እነሱ ጋር ከአንድ ሁለት ሶስት የውጤት ስህተት ሊፈጠር ይችላል እንዴ ሜቢ አንድ ሁለት ይሁን እሺ፣ በሶስተኛው ሊፈጠር ይችላል። እሱን አላውቅም፣ ግን በፊት ለፊትሽ ነው ቼክ ያደረግነው። ስለዚህ እኔ ያለቀ ነገር ጉዳይ ይመስል እሱ ነው ማማን ማማ ለማሳመን ያን ነገር ያደረገችሁት ነገር እንደሆነም እየገባኝ ነው አሁን ላይ ያለው ማለት ነው። እሱን ታውቂያለሽ። ስለዚህ አንደኛ ነገር ቴስቱን የከፈትን ይከፈትንኩት ወንጭ ፊት ነው እያየሽ ነው። ስቀጥል ደግሞ ሽንቱ አንቺ ነው እንጂ ኦር ኤኒዌይ የሌላ ሰው አይደለም። እሱ ግልጽ ነገር ማለት ስለዚህ ቴስቴ የተጨበረበረ ነው ሊሆን ይችላል ብዬ አላስብም። ምክንያቱም እኔ ደግሞ የተጨበረበረ ነው እያልኩሽ ነው፣ ምክንያቱም ማስረጃ አለኝ እጄ ላይ የላብራቶሪ ውጤት ማለት። ለማሳመን እየሞከርሽ ምንም ለማሳመን አይደለም። የምታምኝበት ምርጥ ነገር እጄ ላይ ስለመጣ ነው ላናግርሽ የፈለኩት እሺ። አሁንም ይሄ ህልም ቅዠት ሸለቀቅሽ፣ ያ ህልም ቅዠት ሆኖልኝ የእኔም ባልፈው ደስ ይለኝ ነበር። ግን ምንም እየገባኝ አይደለም፣ እየተፈጠረ ያለው ነገር ባለፈው አይተናል አይደለ? እውነት ነው ብለን ያመን ነው አይደል ያ ነገር። ስለዚህ አሁን ምን የተለየ ነገር አለ? የተለየ ነገር ምንድን ነው ታውቂያለሽ? የላብራቶሪው ውጤት እኔ እርጉዝ መሆኔን የሚያሳይ መሆኑ ነው። ይሄ ነገር እንዴት ሊሆን ቻለ ነው ጥያቄ ያለብኝ። ቴስቱን እንዴት፣ ቴስቱን አይተናል አይደል? አንቺ ደግሞ እያልሽ ያለሽው ነገር ሌላ ነው። ስለዚህ ይሄ ነገር እንዴት ይሆናል? ለኔም የተምታታብኝና የቴስቱ ነገር እንድታብራሪልኝ የፈለኩት ለዚህ ጉዳይ ነው። አንደኛ ማለት ነው አንደኛ ነገር ቴስቱን እኔ አይደለም ማመርተው ሲቀጥልም፣ የከፈትኩት ባንቺ ፊት ነው አይተሻል አይደል? አንደኛ እኔ ቤት ውስጥ ራሴ ሳረጋግጠው በቴስቱ በሌላ ቴስት ሳረጋግጥ እርጉዝ ነሽ አለኝ። ኦኬ ሄድኩኝ ሆስፒታል፣ ሆስፒታልም ስታየው እርጉዝ መሆኔን ተነገረኝ። ነገርኝ ሶስት ድጋሚ እናንተ አሳይታችሁ ያ ነገር አይደለም ተብሎ ድጋሚ ትናንትና ሄጅ ያን ነገር ሳይ እርጉዝ ነሽ ተብሎ ይገረብሩት ነው ውጤት የልጁ የደም የልብ ምት ተሰጠኝ። የሌላ የተሰራው ምንም ነገር ማለት ነገር ነው ያለው አይደለም ግን እርጉዝ ሌላማ ሊሆን ይችላል። እንዴት እንደሆነማ መጀመሪያ እንዴት እንደተፈጠረ በደምብ ጠቅቀሽ ታውቂያለሽ። እሺ አሁን እኔ ምን እንዳደርግ ነው የምትነግሪኝ? ምን ነገር ካለብሽ እራሱን ታድያ እንዴት እንጠርትሽ? አዎ መጀመሪያ አንቺ ስለነበርሽበት እራስሽ ደውልሽ እንድትጠሪው ነው። አንደኛ አለች ደውልለት። ስልክ አያነሳም። ማወቅ አለበት የላብራቶሪ ውጤት ማወቅ አለበት። ውጤት ምን ጋ ነው? እሱ ሲመጣ ተከፍቶ ይታያል ማለት ነው። ስለዚህ አሁን እኔ የምልህ ታዲያስ፣ ከዛ ይምጣ እኛ ያለንበት ቦታ አይቶ ማወቅ ያለበትን አውቀው ያልቃል ማለት ነው። ነገር እኔ ምንም እየሆነ ያለው ነገር አልገባኝም። ይገባል ይገባል፣ ግዴታ ነው። አንደኛ የኔ ፍቅር በዓይን ይታያል በደም አንደኛ ታዲያስ እንደማፈቅረው ሁለተኛ ደግሞ ሀሳብሽ የሁለቱን ሕይወት ለመበጥበጥ ነው። ለመበጥበጥ አይደለም። እና ፍቅረኛ እያለሁ ይሄን ነገር ምናምን አደረግሽ? አዎ ቤስት ፍሬንዶች ነበር። እና ያው ቤስት ፍሬንዶች በነበረበት ሰዓት እኔ ስሜት እየተቀየረ ነበረ። የእሱንም ምን ታሳየው? እርግጥ እንደሚያፈቅረኛ ያው ስሜት ነበር እያየሁበት የነበረው። ፍቅረኛ እያለሁ አንቺ ሲጀምር ይሄንን ነገር እንዴት አደረግሽ?

ተጉድና ም አበላ ታዲ ሰላም ነው፣ እንዴት ነህ? የት ሆነህ ነው? እሽ ይፈልግት ነበር። የተፈጠረ ነገር አለ? ጽዮን ስልክ አታነሳላትም፣ ስደውል ስደውል ስልክ አታነሳላትም። ለምን ደግሞ ሰው እንደዛ ነበረ? ግን ከዛ የወሰ ነገር ተፈጥሯል። ምንድን ነው የተፈጠረው ደግሞ? ምን ያለች ቴስቱ ትክክል አይደለም ምናምን እያለችኝ። ማለት እሱን አላውቅም። በፊት ለፊቷን የከፈት ነው፣ ግን ውጤት እና ምናምን እንትን ብላ ነበር። ብቻ እናና እናወራለን እኔ ሀሳባችሁ ሲጀምር የልጅቷን የማማን ህይወት ማበጥበጥ ነው መሰለኝ። የሁለታችሁም ሀሳብ ሲመስለኝ ሁለታችሁም እያሰባችሁ ያላችሁት እሱን ነው። ሲቀጥል እሷም ያለችኝ ነገር አሁን ሌላ ነው፣ ትላንትና ያደረግነው ነገር እውነት እንዳልሆነ። ስለዛ አንተ መተክ በአካል ብታወሩ ይሻላል። እኔ ልስ ነግርህ ደግሞ ስስ ደውል ስልክ አታነሳም፣ ምንድን ነው ማነሳት? እኔ የጨረስኩኝ ነው የመሰለኝ በቃ ሲጀምር፣ ለዚህ ነገር ነው ይጨርሻለሁ። እሷ እኔ አባውሻት ሰው እንደለ እንትን ዘር እንዴ? እሺ፣ ብቻ ለማንኛውም ናና እናወራለን የተለመደ ቦታ እንግዲህ እኔ እሱም እያሰበ ያለው ነገር ጨርሰናል ብሎ ነው። ምክንያቱም ትናንትና የተፈጠረውን ነገር አይተሻል። እኔም መቸለው ሁላችንም ኦዲን አይቷል። ለዛ ከዛ ያለፈ ነገር ይኖራል ብለን አላሰብንም። ምን እየሆነ ያለው ነገር እኔ ጭራሽ እየገባኝ አይደለም። ለእኔም ላይፌ መመሰቃቀሉ ምንም እየገባኝ አይደለም። ዋናው ጥፋተኛ እኮ አንቺ ነሽ፣ የሁሉ ነገር ያመጣው። አዎ ጥፋቴ መሆኑን አምናለሁ፣ ግን ደግሞ ስለማፈቅረው ነው የተሰጠኩት እንጂ የምር ይባላል። ፍቅረኛ ያለው ሰው እኮ ቁጥብ ነው። አይደለም የሆነው ፍለገ ቁጥብ ቢሆን። ወንድ ልጅ ነው፣ ይሳሳታል፣ ይመለሳል ወደ ፍቅረኛው። አንቺ ደግሞ ሴት ልጅ ነሽ፣ ትጎጃለሽ፣ እሷም ትጎዳለች። ይሄንን ደግሞ ማሰብ አለብሽ መጀመሪያ ሁሉ ከሚፈጠሩ በፊት። እንግዲህ ሁላችንም መና ይሆናል። የሁላችንንም መጨረሻ እናየዋለን። ምንድነው ታዲያ? ጀመረ ሰላምታ አይቀርም። አይ የጨረስን መስሎኝ። እኔ ለምንድን ነው ሲጀመር ከስራ ይሄ ነው የመጣሁት። እሱን አውቃለሁ። እኔም የጨረስን ነበር መሰለኝ፣ ግን የተፈጠረ ነገር አለ። ምንድነው የተፈጠረው? ምንድነው አዲሱ ነገር? ትላንትናው ቴስት ልክ አይደለም። እንዴት ነው ልክ ያለው ነው? አላውቅም በፊቷን ነው ከፈተ ታውቃለህ፣ ላይ ታል እሷ ማየታለች። ግን ቤት ሄዳችሁ ስታደርገው እንትን ማለት እኛ ያየነውን ውጤት ውጤትና እሷ ያየችው ውጤት አንድ አይደለም። ሲቀጥል ደግሞ ሆስፒታል ሄዳ ምንድነው ሐሳብ። እሺ ሆስፒታል ሄደች እና እንዳለ ምናምን ታውቃለች። ይሄ ነገር ደግሞ ነው ጭራሽ ሊገባኝ ብታስረዱኝ፣ ሆስፒታል ላይ ያየነው ማለት ነው በዚህ ሰዓት ምንድነው ቆይ የምትፈልጉት ከኔ? እኔ ምን ላርጋ? እሺ፣ ነገር ግን አንተ መመለስ መቻል አለብኝ። ምንድነው እንደሆነ ለማመን ነው ነው እርጉዝ ነገር ወይ ነው። በፊት የመከፈት ስም ቴስት ላይ አንቺ አንድ ኮ ነው አይደል? ዞሮ ዞሮ እንግዲህ ቴስት ምንድነው ማስረጃሽ? አንቺ አሁን እንደዚህ እንደዚህ ሁለሻፍሽ ሞልተሽ ለማውራት ምንድነው ማስረጃሽ? ሲጀመር ስለ እንደዚህ ያን ነገር ድጋሚ ማውራት አልፈልግም። ለመጨረሻ ጠረጨሻል ያን ነገር ያደርግ ነው። እኔ ለምን ደማቶይ ለምን ደኩ እኔ መለያየት ነው ሀሳባችሁ? እኔ ብን ምን ላደርግ እኔ ስራዬን አልኩኝ፣ ህይወቴን አልኩኝ። ለምን ማተውኝ እኔ ለመረጋገጥ እና ኃላፊነት እንዳይሰማኝ መግባት እኮ ነው። እኔም ሴት ነኝ ተረዳኝ። እንግዲህ ፈልገው አይደለም ያለው ፈልጋችሁ ሁሉም ነገር ያደርጋችሁት። አንዴ ስማኝ፣ አንዴ እዚህች ጋር እንድንጨቃጨቅ ማስረጃ አለኝ። ሁሉንም ነገር ፈልገው አይደል ያደርጉት የእኔን ህይወት፣ ማስረጃ አለኝ፣ ማስረጃ እኔ ጭራሽ እየገባኝ አይደለም ሲጀምር ቴስቱ ልዩነቱ ምንድን ነው እሺ እሱስ ልዩነት እኛ ጋር የተጭበረበረ ነው ከተባለ አንቺ ጋር ቼክ ባደረግሽው እንዴት ሊሆን ቻለ የተለያየ ቴስት ነው እሱ ነው እኔም ያልገባኝ አንደኛ በቴስት አድርገው ያለው ወይ ደግሞ ትናንትና አንቺ ቼክ ያደርግንበት እቃ ቀየረሻል ብቻ እኔ እንጃ እኔ ምን የሆነ ነገር ትፈጥራችኋል ለምንድን ነው የሚቀየረው እኔ እርጉዝ መሆኔ እንድታቀልፈልግም እንደ ለምንድን ነው የሚቀየረው እሺ ምን ምን ብዬ ነው ማምነው? እኔ ለምን እንደዚህ ማምነው? እኔ እኮ ጥያቄ ነው። ማስረጃ አልትራሳውንድ ሊሳሳት አይችልም። አንደኛ የኔም ቴስት ትክክል ነው። በመጀመሪያ ደረጃ ማለት ነው። አዎ በእናንተ ቴስታይቸዋለሁ ከዛም በፊት በራሴ ቴስታይቸዋለሁ አለ። ያኔ ቆይ፣ የተለያየ ነው እንዴ? እኔ ሁለት ሰው ነኝ አይደለሁም እኮ። ከዛ በፊት የተለያየ ከሞከርሽው ቴስቱ እኛ ቼክ ስናደርገው ለምን አልተናገርሽ? ምን ምን ብዬ ልናገራችሁ? ምን ምን ልበላችሁ? ከኛ በፊት ከሆነ መጀመሪያ የሞከርሽው እኛስን ሞክረው እኮ መናገር ነበረብሽ። ነገቲቭ ሲያመጣ አረለ ግራዬ ገባ። ከራሴ ጋ ሄደሽ ቀጥታ ትመረመሪ ያለሽ እኔ ራሴ ሄጄ አይቼ ነው እንጂ እንደዚህ አይነት ነገር ሲጀመር፣ ኮፒም ሊሆን ይችላል፣ አልትራሳውንድ ከሰውም አምጥተሽ ሊሆን ይችላል፣ ኤቨሪቲንግ ገዝተሽም ሊሆን ይችላል። ሊሆን ይችላል የኔን ህይወት ለ አርጉት የሚል አቅም የለኝ ሄጄ አንቺ በራሴ ይሄ ማለት ነው። ራሴ ያልተራሰው እንጂ ካላስነሳውና እንዲህ ካላየው መሰቀል አላምን። ምክንያቱም ይሄ ነገር ተገዝቶ ወይ ደግሞ የሰውን ዝም ብለሽ ልጅ መጣሽ እኛል ተሰይ ነው የምትናገሪት። ትችያለሽ። ኖርማል ነው። እንሄዳለን፣ እንመረመራለን። ችግር የለውም። ከፈልክ አሁን መሆን ይችላል። ለማንኛውም ግን ይህን ያው እኔ ምንድን ነው ማየው? ይሄንን ማየው ስለለ እኮ ለምንድን ነው ማየው? ምን ያደርጋል? የሰው ቢሆንስ ገዝተሽው ቢሆንስ? እየነገርኩሽ እኮ ነው፣ እየነገርኩሽ እኮ ነው የኔ ህይወት። ያን ሁሉ ጉድጓድ ምሳቸዋል እኮ አንድ። ምንድን ነው የምትፈልጊው እኔ? ወይስ እኔ ትፈልጊኛለሽ? ወይስ እኔ ሌላ ነገር ውስጥ እንድገባ ትፈልጋላችሁ?